በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የድንግል ማርያም አስራት ልጆች የገባሬ መንክራት ፈጡነ ረድኤት ቅዱስ ተቅዱስ ጊዮርጊስ ወዳጆች፣ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን ሰነበታችሁ? አሜን በሸርነቱና በይቅርታው በፍቅሩና በመግቦቱ የጠበቀን የሰውረን፣ ያቀረበን የአባታችን የፈጣሪያችን የልዑል እግዚአብሔር ስሙ ዛሬም ዘወትርም ይክበር ይመስገን፣ ይክበር ይመስገን። ልዑል እግዚአብሔር ቢረዳንና ብንኖርም እንደ እርሱ በጎ ፈቃድ ከዛሬ ጀምሮ ገድለ ጊዮርጊስን በየበዓሉ እንጸለያለን። እናንተም ገድሉን በመስማት ከበረከቱ ተሳታፊ እንድትሆኑ ተጋብዛችኋል። ገድሉን ለመጸለይ ያነሳሳንና ያስጀምረን ልዑል እግዚአብሔር እንዲያስፈጽመን ሰማዕቱ ቅዱስ ጊዮርጊስ ይቁምልን። ለዘለ ዓለሙ አሜን።

አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የጌታችን የኢየሱስ ክርስቶስን ረድኤት አጋዥ አድርገን የጌታችን ኢየሱስ ክርስቶስ ሰማዕቱ ቅዱስ ጊዮርጊስ የፈጸመውን ድንቅ ረድኤት የሆነውን የገድሉን ዜና እንዲሁም ከተወለደበት ለሰማዕትነት እስከወጣበት ጊዜ ድረስ በአባቱና በእናቱ አገር በአገሩ ሙሉ ያደረገውን ታምራት እንናገራለን። ጸሎቱ በረከቱ ከሁላችን ጋር ለዘላለሙ ይኖር አሜን። የእግዚአብሔር ልጆች የክርስቲያን ወገኖች ሆይ፣ የብስና የባህር ፀሐይ፣ የተርሴስና የቤሩት ኮከብ፣ የፋርስና የሌዳ ፀሐይ ስለ ጌታችን ስለ ኢየሱስ ክርስቶስ ሰማዕት የሆነውን ቅዱስ ጊዮርጊስን ጥንተ ሙላዱን እንንገራችሁ። ስሙ የገላት አውራጃ የምትሆን በአንጎር አገር የኤጲስቆጶስነት የተሾመው አባት ቴዎዶጦስ ሚያዝያ የሚባሉ ወር በ23 ቀን ሰማዕትነትን የፈጸመውን የኃያሉን የቅዱስ ጊዮርጊስን ገድል ለማስረዳት ደግሞም ትውልዱን የአባቱንና የእናቱን አገር የወገኑን ደግነት የተጋደለውን ጽናት ስለእርሷ መከራ የተቀበለላት መንግስተ ሰማያትን ማግኘቱን በየአገሩ በየመንደሩ በጌታችን በኢየሱስ ክርስቶስ ታምራትና ድንቅ ድንቅ ሥራ ሲሠራ መኖሩን ለመግለጥ የደረሰው ድርሳኔ ነው። ይህ የቅዱስ ጊዮርጊስን የገሉን ዜና የተናገረውን አባታችን ቅዱስ ቴዎድሮስ ስለ ቀናች ሃይማኖት በኒቅያ ከተሰበሰቡ ከ318 አባቶቻችን አንዱ ነው። እግዚአብሔርን የሚወድ ንጉሥ ቴዎዶሲዎስ ስም በእግዚአብሔር ቸርነት ለኃያሉ ለቅዱስ ጊዮርጊስ ስለተሰጠው ክብር ያያትን ታላቅ ላይ ይናገር ነበር። ክርስቶሳውያን ወንድሞቻችን ሆይ የከበረ በብዙ የተጋደለ ሰማዕታት አለቃቸው ኃያል ጽኑ የሚሆን ዛሬ የሞቱን መታሰቢያ የምናከብርለት የሰማዕቱ የቅዱስ ጊዮርጊስን ብዙ ገድሉን ልንነግራቸው ይገባናል። መድኃኒት የምትሆን የክርስቶስ የመከራው ተካፋይ ለመሆን ይጠራ ዘንድ በስጋም የክርስቶስን መከራ ይቀበል ዘንድ የአምላክ ፍቅር በልቡ ነው በነደደችበት ጊዜ ፈራ፣ እግዚአብሔርን በሰውነቱ ባደረች ጊዜ በንጹህ ልብ በታላቅ ትዕግስት በብዙ ትጋት የክርስቶስን መከራ መስቀሉን ይሸከም ዘንድ ስለተዘጋጀላት ስለ ጸናች ሃይማኖቱ በሰው ዘንድ የተወደደ በእግዚአብሔር ዘንድ የተመረጠ ሆኖ የተገኘ እርሱ ነው። እግዚአብሔርን ለማገልገል ስለ አንድ ቅንጣት ሠላሳ ስልሳ መቶ እጥፍ ክብር የምታሰጥ ፍሬ ሃይማኖት ይችናል። እርሱ በፈቃዱ ብቻ ብዙ ገንዘቡን ወንዶችንና ሴቶች አገልጋዮቹን ያለውን ሀብቱን ተላ ደስታውን ሁሉን ንቆ በገልቡና የአምላኩን ቃል ሰምቶ መስቀሉን ተሸክሞ ጌታውን ኢየሱስ ክርስቶስን ተከትሎታልና። ስለዚህ ቁርጥ ቃል በመናገር ኢየሱስ ክርስቶስ ካንተ በፊት ከነበሩ ካንተም በኋላ እስከ ዓለም ፍጻሜ ከሚነሱ ሰማያታት ሁሉ የሚመስል የለም ያለው ይህ ቅዱስ ጊዮርጊስ በቅን ታዛዥነቱ ደግ ክብርን ከእግዚአብሔር አገኘ። እርሶን በመንፈስ ቅዱስ ፍቅር የበረታ ነው። ለነፍሳችን ጥቅም የሚሆኑትን ብዙ ምግባራት ለመፈጸም ሁልጊዜ በትጋት ትሩፋትን ይሰራ ነበር። ይልቁንም እግዚአብሔር የሚወደውን ይሰራ ነበር። ነፍስን ከሚጎዱ ሀሳቦች ሁሉ እየራቀ የዚህን ዓለም ከንቱ ስራዎችን ከማየት ተለይቶ ዘወትር እግዚአብሔርን ያገለግል ነበር። እነዚህም ያለም ሥራዎች ፈጥኖ የሚያልፉ የሚጠፉ ናቸው። ስለዚህም ይህ ሃያል ሰማያት ብፁህ ጳውሎስ ከዓለም ተለይታችሁ ከክርስቶስ ጋር ከሆናችሁ ምድራውያን አይደለ ባብሪና ያለው ክርስቶስ ያለበትን ሰማያዊ አገር ፈልጉ ያለውን አስቡ ሰማያዊ ስራ መረጠ። ይህ የከበረ፣ የተመረጠ በእውነት ንጹህ የሆነ ሀያል ቅዱስ ጊዮርጊስ የአባቱን ሹመት የእናቱን የወገኑን ታላቅነት የመስፍንነቱን ክብር አልፈለገም። ክብሩንም ቢሆን እኛ ሀጣን ዓለምን ብዕሉንም እንወዳለን በመጨረሻ ከምናገኘው ክብርም እንመርጣታለን። እርሱን ግን የሥጋ ጉልምስና ላሸነፈው ይህ መንፈሳዊ ጀግና የጽድቅ ፀሐይ ኃያል ጊዮርጊስ ወልቡኖ መርምሮ ህሊናውን ገዛ፣ ሰማያዊ ተስፋውንም መረጠ። ስለዚህ ምድረ ነገስታት ያዘጋጀለትን አክሊልና የሚገባውን ክብር እንደ ጉድፍ ወደ ኋላ ጣላቸው። የሥጋ ፈቃድ አላሸነፈውም። ከወርቁ ከጨርቁ በማንኛውም ፍቅር አልተሳሳተም። ነፍሱም አምልኮተ እግዚአብሔር ያቀና ሀሳቡን፣ ፍጹም ሃይማኖቱን፣ እግዚአብሔርን ለማገልገል የጀመረውን ገድሉን ለመተው አላዘነበለችም። የእግዚአብሔር ቸርነት ትረዳው ነበርና፣ ፈሪያ እግዚአብሔርን ተጠብቀው ነበርና በሥራ ሁሉ እንዳይሰነካከል እግዚአብሔር እንደ ጽኑ አምባ ይጠብቀው ነበር። ስለዚህም የስደት ዘመን በመጣ ጊዜ ብፁዕ ኃያል ጊዮርጊስ በፍጹም ልቡ መከራውን ለመቀበል አላወላወለም። እግዚአብሔርም ወደ ገድል በጠራው ጊዜ ቅዱስ ጊዮርጊስ ወደ ገድል ለመሄድ ደስ አለው። ራሱ ወዶ ቅዱስ ሥራውን አፋጠነ። መናፈቃድ መከራ በሚያጠኑበትም ጊዜ ሁሉ በጠላቶች ላይ ኃይልን ይጨምር ነበር። አላውያን ነገሥታትንም ድል ነስቶ ለዘላለም የማይጠፋ አክሊል መንግሥተ ሰማያትን ክብርና ልልናን ከታመነ ወዳጁ ከንጹሃ ባህሪ ኢየሱስ ክርስቶስ ተቀበለ። ይህንም ክብር የተቀበለ እርሱ ብቻ አይደለም ወደ እግዚአብሔር ያቀርቡ ዘንድ ሲጋደል በኖርባቸው በእነዚህ በሰባቱ ዓመታት በትምህርቱ ያመኑ ብዙ ነፍሳትም አክሊለን አግኝተዋል እንጂ። ዳግመኛም እግዚአብሔር የሰጠውን ክብርና ልልና እንነግራቸዋለን። የጊዮርጊስን ዜና እንነግራችሁ ዘንድ ህሊና ግድ ቀሰቅሰኛልና፣ ልቤም እጅግ ደስ ይለዋል። የዚህ የሚያበራ መብራት ዛሬ በመላው ዓለም በዓለም የሚያደርጉለት የታላቁን ያያሉን ቅዱስ ጊዮርጊስን ክብር እንነግራችሁ ዘንድ ፈጽሞ ያተገኛልና ጌታችን ኢየሱስ ክርስቶስ በመሃላ ቃሉን ያጸናለት ይህ ነው። እንዲህ ሲል እኔ በራሴ በሸራ አባቴ በመንፈስ ቅዱስም እምላለሁ ከሴቶች ልጆች ዮሐንስ መጥምቅ የሚበልጥ እንዳልተነሳ እንዲሁም በሰማይታት ማህበር መካከል ለዘላለሙ አንተን የሚመስል የሚተካከል የለም፣ በመንግስቴ አንተ ትበልጣለህ እንጂ ጊዮርጊስ የልዑል እግዚአብሔር ወዳጅ ትባላለ። ወንድሞች እኔ ግን አሁን የገናናውን የታላቁን የኃያሉን የብርቱን ኮከብ ስራ ከጥንት ጀምሮ ልነግራችሁ ፈራለሁ። ክብሩን ለመናገር የአእምሮዬን ንፀፅ የህሊናዬን ደካማነትን ያውቃለሁና የከበረችውን ገድሉን ከፍ ያለችሁን ክብሩን አስተካክዬ መናገር አይቻለኝም። ነገር ግን እግዚአብሔር ብርሃን ረዴቱን ይልክልኝ ዘንድ ዘንድ በትዕግስት እጠብቃለሁ። ልቦናዬን ያበራልኝ ዘንድ ከኃያሉ ከጊዮርጊስ ካማረው ገድሉና ከተሰጠው ክብሩ በጥቂቱ ክርስቶስን ለሚወዱ ሰዎች እንድናገር ለደካማው ምሳሌ ኃይልን ይሰጠው ዘንድ ያያሉ የጊዮርጊስን ተጋሉ ማሰብ በምድር ከሚኖሩ ከሰው ሁሉ ልቡና በላይ ነው። ይልቁንም ውዳሴውን ለመናገር በማይቻለ በእኔ ዘንድ ከዲዳው አንደበቴ ከደካማው ሕሊና እጅግ የራቀ ነው። ነገር ግን ጽኑ የክርስቶስ አገልጋይ ከሆነው ከቅዱስ ጊዮርጊስ ከብሉ ገሉ በጥቂቱ እነግራችሁ ዘንድ አይኑሮ እንዲሰጠን እግዚአብሔርን ለምናለው በማያወላውል ልቡና እግዚአብሔር ላይ ያለውን የቀና ሃይማኖት ያጸናቸው ተስፋውን፣ ተንኮል የሌለበትን ፍቅሩን፣ ለሰው ሁሉ ያለው ርኅራኄውን፣ ታናሽ ታላቅም ቢሆን ከፍጥራን ሁሉ ጋር ያለው የዋህነቱን፣ ቸርነቱን፣ የአንደበቱን ልዝብነት፣ ትዕግስቱን፣ የዚህን ዓለም ክብር መናቁን፣ ተጋድሎ መውደዱን፣ የነፍሱን ደስታ፣ የልቡን ጽናት፣ ያለ ደንጋጤ አደባባይ መቆሙን ፈጽሞ እርሱ ማንንም ሳይፈራ በነገሥታት ፊት አንደበቱን ገልጦ መመስከሩን በነገሥታት ፊት ሕግህን እናገራለሁ አላፍርም ብሎ ዳዊት በመዝሙር እንደተናገረ፣ በሚያስጨነ መከራም ቢሆን ከልቡ ደስ እያለው መታገሱን በጌታችን በኢየሱስ ክርስቶስ ስም የተቀበላቸውን መከራዎች ሁሉ በጥቂት የምገልጥላችሁ እሊህ ናቸው። በዚህች ድርሳን መጀመሪያ አስቀድሜ እንደተናገርኩ፣ ብፁዓዊው ጊዮርጊስ ስለገሉ ከእግዚአብሔር የሰማው ቃል ይህ ነው። እንዲህ ሲል ከኔ ጋር መከራን የተቀበላችሁ እናንተ፣ አባቴ ከኔ ጋር አስቀድሞ መንግስትን ያዘጋጀላችሁ እንደመሆኑ እኔም ለዘላለም የማያልፍ የማይጠፋ መንግስትን አዘጋጀላችኋለሁ። በመንግስተ ሰማያዊ ክብሬን ተወርሳላችሁ። የማያልፍ ደስታ ስለሚገኝበት ስለዚህ ቃል ቅዱስ ጊዮርጊስ ወደ ጽኑ ገድል ገባ። ይልቁንም የመንግስተ ሰማያትን ተስፋ እያሰበ እነዚህ ስቃያት በእርሱ ዘንድ የተናቁ ሆኑ። የሚያመጡበትን መከራ ሁሉ ታግሶ መከራውን ሁሉ በደስታ ሲቀበል ኖረ። የቀናችሁ ልቦናውን አላጣመመም። ስለ ፍጹም ትዕግስቱም እግዚአብሔር በመንግሥተ ሰማያት የማይጠፋ አክሊልን የማያልፍ ክብርን አዘጋጀለት። እነሆ ነገራችን ከዚያ ያደረስን፣ እንግዲህ የቅዱስ ጊዮርጊስን ጥንተ ሙላዱን ልንነግራችሁ ይገባናል። የጽድቅ ፀሐይ ብርሃኑ በዓለም የሞላ እጅግ የሚያበራ የምስራቅ ኮከብ ነው። ይህ ሀያል ፈቃዱን ያሸነፈ ነው። ይህ ዋጋው የበዛ ዕንቁ ባህሪ ነው። ይህ ጎልያድን የግድል አዲስ ዳዊት ነው። በጎልያድም የተመሰሉ ዲያብሎስና ክቦች አጋንንት ናቸው። በሰማይ የሚያበራ የጽድቅ ፀሐይ ነው። የእግዚአብሔር ልጆች፣ የክርስቲያን ወገኖች ስሙ የፋርስና የልዳ ፀሐይ፣ የትርሴስና የቤሮት ኮከብ፣ የባህርና የብስ ብርሃን፣ የጌታችን የኢየሱስ ክርስቶስ ታማኝ ምስክር የሆነውን የጊዮርጊስን ትውልዱን ነገዱ እንንገራችሁ። የሮም እጻ በምትሆን በቀጰዶቅያ አገር ያለ የአገረ ገዢ ልጁ ዞሮንቶስ የሚባል አንድ ሰው ነበረ። በእግዚአብሔር ፈቃድ ወደ ፍልስጤም አገር ሄደ። ወደ ኢያሪኮ ባህርም ደረሰ። በመርከብም ተሳፍሮ ኢዮጴ ደረሰ። ኢዮጴ የፍልስጤም ማውራጃ ናትና፣ ፍልስጤም መልካም ሀገር ናት። ምድሯም ምድራም ለምልም ናት። ዛፎቿም ረጃጅሞች ናቸው። ዘይቷም ከሀገር ሁሉ ጣፋጭ ነው። ዞሮንቶስ ይህችን ሀገር ባያት ጊዜ እጅግ ደስ አሰኘው፣ በልቡ ወደዳት። በዚህችን በፍልስጤም ማውራጃ ልዳ የምትባል ሀገር አለች። የብፁዕ የቅዱስ ጊዮርጊስ አባት ያ ሰው በዚች ሀገር ውስጥ ተቀመጠ። ስሙ በሮም ቋንቋ ዞሮንቶስ ይባላል፣ በቅብጡ ቋንቋ አንስጣሴዎስ ማለት ነው። ከተወለደባት ሀገሩ ይልቅ ይችን ሀገር ወደዳት። ያቺ ቅድስት ሀገር ቅዱስ ጴጥሮስ በውስጧ ተመላልሶ በማስተማሩ የተቀደሰች ከታመመ ስምንት ዓመት በሆነው በሽተኛና በሌሎች ቅዱሳን ላይ በጴጥሮስ እጅ ታምራት የተደረገባት ናትና የሐዋርያትን ሥራ በሚናገር መጽሐፍ ከዚህ በኋላ ጴጥሮስ በልዳ ከሚኖሩ ቅዱሳን ዘንድ የወጣ የገባ ነበር። በዚህም ከታመመ ስምንት ዓመት የሆነው ኤንዳ የተባለ ሰው አገኘ ጴጥሮስም ኤንያን ጌታችን ኢየሱስ ክርስቶስ ይቅር ብሎሃል፣ ተነሳና አልጋህን ተሸክመ ሄደ አለው። ያን ጊዜም ተነስቶ አልጋውን ተሸክሞ ሄደ። በሊዳና በሲዶና የነበሩትም እርሱን አይተው ወደ እግዚአብሔር ተመለሱ የሚል እንደተጻፈ። ስለዚህ ዞሮንቶስ በሊዳ ሀገር ሊኖር ወደደ። የእግዚአብሔር ፈቃድ በዚያች ሀገር እንዲኖር አድርገዋለችና፣ ወደ መንግሥተ ሰማያት ለሚሄዱ የምልክት ኮከብ፣ የክብር ኮከብ፣ የደስታ ኮከብ በክርስቶስም የተጋደሉ የህግ ከዋክብት ወደ መንግስተ ሰማያት እስቲገቡ መሪ የሆናቸው ብጹእ ጊዮርጊስ በዛ ይወለድ ዘንድ ስሙ ዞሮንቶስ የተባለው አነስታሴዎስ ከክቡራን መኳንንት አንድ ከታላላቆች መሳፍንት አንዱ ሆነ ሸም በተባለች ቦታ ተሾመ ሮምላ በተባለች ሀገርም ኖረ በዛም ተቀመጠ በዛ ወራት ጋላስ እና ጋሪስ ነግሰው አንዱ በሮም አንዱ በአንጦኪያ ይኖሩ ነበር የቅዱስ ጊዮርጊስ አባት አነስታሴዎስም በወርቅ በብር ባለ ጸጋ ሆነ ንጉስ ጋላስም ብዙ ዘመን በቂሳሪያ ሀገር ላይ መስፍን አድርጎት ነበር። የፍልስጤ ምጻ ከምትሆን ዳያስ ከተባለች ሀገር በፅር ቋንቋ ቅሌሲያ የምትባል ምሽት አገባ። በቅብጥ ቋንቋ ትዌብስታ በግዕዝ ቤተ ክርስቲያን ማለት ነው። ይህቺ ሴትም የተቀደሰች የተመሰገነች የተባረከች የተመረጠች በብርሃም አለም ሁሉን ያበራውን የሰማይታት ኮከብ ይሸክም ዘንድ እግዚአብሔር ማዕፀኗን የባረከላት ሴት ነበረች። ከዚህ በኋላ ዞሩን ተስሷን አገባ። ሁለት ሴቶች ልጆችና ስሙ ጊዮርጊስ የተባለ አንድ ወንድ ልጅ ወለደችለት። ያም ልጅ ደምግባቱ ያማረ፣ ቁመቱ የደጋ ዛፍ የመሰለ፣ መልኩም እንደ መልአከ እግዚአብሔር ያማረ ነበር። የሴቶቹ ስምም የአንዲቱ ማርታ፣ የሁለተኛይቱ ምሳያ ነበር። ትዮብስቲያ እጅግ ባለጸጋ ነበረች። ወንዶችና ሴቶች አገልጋዮች ነበሯት። ቅዱሳን አንስጣስዮስና ትዮብስቲያ እግዚአብሔርን የሚወዱ ክርስቲያኖች ነበሩ። ለድኆችና ለጦም አዳሪዎች ገንዘባቸውን ይመጸውቱ ነበር። እርሱ በወደደው መንገድም ይመራቸው ዘንድ በማዓልተን በሌሊትም ወደ እግዚአብሔር ይጸልዩ ነበር። የሮም ነገሥታት ጋላስና ጋሪስ ጣዖት ያመልኩ ነበር። እግዚአብሔርን የማያውቁትም ነበር። በቤተ ክርስቲያን ላይም ብዙ ስደት ያነሱ ነበር። ከጥቂት ቀን በኋላ ንጉሥ ዱዳያኖስ የሮምን ነገሥታት ተዋጋቸው፣ ድልም አደረጋቸው። ከዚህም በቀር በቀሩት ሀያላን ነገሥታትና በአገራቸው ላይ ሁሉ አሸናፊ የሆነ ከዚህም በኋላ የቅዱስ ጊዮርጊስ አባት አረፈ። ቅዱስ ጊዮርጊስን የአስር ዓመት ልጅ ሳለ ሁለት ሴቶች ልጆችን ትቶ ሞተ። ብዙ ገንዘብም፣ ወርቅና ብር፣ ወንዶችና ሴቶች አገልጋዮችም እጅግም ብዙ ሀብት ትቶላቸው ነበር። ዳግመኛ ፈረሶችን፣ በቅሎዎችን፣ ብዙ ከብቶችና ስፍር ቁጥር የሌላቸውን በጎችን ትቶላቸው ነበር። በፍልስጤም ሀገር ሁሉ የሚተካከላቸው አልነበረም። ያገራቸው ሰዎችም ለነርሱ ስለሚያደርጉላቸው በጎ ስራ ይወዷቸው ነበር። ከዚህ በኋላ በቅዱስ ጊዮርጊስ አባት ፈንታ በብልስቴ ማውራጃ ሌላ ገረ ገዢ ሾመላቸው። እሱም ፈጣሪውን እጅግ የሚወድ ነበር። የዚህ ጻድቅ ክብሩ የወገኖችም ክብር የታወቀ ነበር። ዕድሜዋ አምስት ዓመት ከሆናት ከአንዲት ሴት ልጅ በቀር ወንድ ልጅ የለውም ነበር። ለክብሩ እንደሚገባው ታላቅ ማዕረግ ወደ አገሩ በገባ ጊዜ ሕፃኑን ቅዱስ ጊዮርጊስን የአስር ዓመት ዕድሜ ልጅ ሳለ ልኮ አስመጣው። ብዙ ሰዓት አቅፎ የሰማው ጀመር። ልጁ ግን አባቱ ስለሞተ ያለቅስ ነበር። ከዚህ በኋላ ከርሱ ጋር ላሉ ሰራዊት አለቃ የሆነ ዘንድ የወታደርነት ማዕረግ ሰጥቶ ሰጦ ልዩ ሊያደርገው እንድትሰጠው እናቱን ለመናት። እናቱም ልዩን ብላ ሰጠችው። ክብሩን የወገኖቹን ማዕረግ ጽፎ መቶ ወታደሮች ጨምሮ ወደ ንጉሱ ላከው። ንጉሱን መልእክቱን ባነበበ ጊዜ በአያሉ በቅዱስ ጊዮርጊስ ደስ አለው። የወታደርነት ማዕረግ ሰጥቶ አምስት ሺህ ወታደሮች ላይ የበላይ መኮንን አደረገው። አባቱ ከተወለደ ከርስት ከጉልት ግብር እና ገጸ በረከት ሌላ አራት መቶ ወቄት ወርቅ ብር ደመወዝ እንዲያገኝ ይጻፈለት፣ ለነገስታት በሚገባ ክብር ወደ ሀገሩ መለሰው። ወደ ሀገሩን በገባ ጊዜ አገረገዥውና ገዩና ሀገሩ ሰዎች ወጥተው ተቀበሉ። ወደ ትልቁ የክብር አዳራሽም አገቡ። በመንግስቱም ለሀገሩ ሰዎች በሙሉ ለድሆች፣ ለባለጸጎች፣ ለሴቶች፣ ለወንዶች፣ ለታናሹ፣ ለታላቁ አንድነት ታላቅ የደስታ በዓል አደረገች። ባላቸው ለሞቱባቸው ሴቶች እናትና አባት ለሞቱባቸው ልጆች ብዙ ገንዘብ መጸወተች። ከዚህ በኋላ መስፍኑን ከነሠራዊቱ ጠርታ ሦስት ቀን ታላቅ ምሳል አደረገች። መስፍኑ ቅዱስ ጊዮርጊስ ልጅ የገንዘቡ ሁሉ ወራሽ ነው ሲል ጻፈ። የመስፍኑም ልጅ ምሽት ልትሆኖ አጩለት። በቤቱ ሁሉ ባለሙሉ ስልጣን አደረገው። በመንግስቱ ሥራ ሁሉ መስፍኑን ይረዳው ነበር። በስራውም እየረዳው አስር ዓመት ተቀመጠ። ቅዱስ ጊዮርጊስ ሀያ ዓመት በሆነው ጊዜ የቅዱሳት መጻሕፍት ትምህርት ሌላውን ጥበብ ፈጽመ። ደግሞ ፈረስ ግልቢያን ቀስት መወርወርን አውሬ ማደንን ተማረ። መስራው ሁሉ ብርቱ ሰው ጀግና ወታደርም ሆነ። በጦር ሜዳ መሪ ሆነ። በወታደር መካከልም በሀገርም በጀግንነቱና በተወዳጅነቱ የሚወዳደሩ ማንም አልነበረም። የእግዚአብሔር ጸጋ አድሮበት ነበርና ከብርታቱና ከጀግንነቱ የተነሳ ያየ ሁሉ እስኪያደንቀው ድረስ ዘወትር በግርማ ላይ ግርማ በኃይል ላይ ኃይል ይጨመርለት ነበር። ወደ ሰልፍም በወጣ ጊዜ ሊዋጉት የመጡ የአዩትም ሁሉ ይፈሩት ነበር። እርሱም በጠላቶቹ መካከል ፈረስ እየኮለኮለ የተመዘዘ ሴፎን በእጁ ጨብጦ በቁጣ እኔ ሃያሉ ጊዮርጊስ ነው የመጣሁላችሁ እያለ ያለ ድንጋጼ ወደ ሰፈራቸው ይገባ ነበር። ድምፁን ሲሰሙ ከድንጋጼና ከፍርሃት ብዛት የተነሳ ጸብታቸውን፣ የጦር መሳሪያቸውን ከእጃቸው ይጥሉ ነበር። እንዲህ አድርጎ ዘወትር ያጠፋቸው ነበር፣ ይማርካቸው ነበር። በስራ ሁሉ እግዚአብሔር ይረዳው ነበርና ቅዱስ ጊዮርጊስ ሀያ ዓመት ከሆነ በኋላ ከታጨችው ከመስፍኑ ልጅ ጋር ጋብቻው ይፈጸም ዘንድ መስፍኑ አሰበ። ግን ንጹሕ ድንግል ሰማዩ ሙሽራ ያደርገው ዘንድ ክርስቶስ ከሁሉ ነገር እንዲጠብቀው አላወቀም ነበር። መስፍኑም በዚህ ሐሳብ ላይ ሳለ በእግዚአብሔር ፈቃድ አረፈ። ገንዘቡንም ሙሉ ለብፁዕ ቅዱስ ጊዮርጊስ ተወ። ከዚህ በኋላ ቅዱስ ጊዮርጊስ ቤሩት ወደምትባል አገር ሄደ። በዚህችም አገር ትልቅ መኮንን ነበር። ሀገሪቱም በያሪኮዳር የተቆረቆረች ናት። በሮማ አንጻር የተሰራ ቅጽር ነበረ። ግንቧም እንደ ሊባኖስ ግንብ ነበር። በሮቿም በባህር በኩል ነበሩ። እሷ ብርቱ ነበርና በየብስም ሆነ በመርከብ ለመጣ ጠላት አይደፍራትም ነበር። የቤሩት ሀገር ሰዎች ግን አረመኔዎች ነበሩ። የፈጠራቸው እግዚአብሔርን አያውቁትም ነበር። ስሙ ደራጎን የሚባል መንፈሰ ሰይጣን ያደረበት አንድ ዘንዶ ያመልኩ ነበር። ያም ዘንዶ እንደ አሞራ ክንፍ፣ እንደ ውሻ ያለ ጆሮ፣ ደግሞም እንደ ፍየል ያለ ጢም፣ እንዳንበሳም ያለ እግርና ጥፍር፣ እንደ ዘንዶ ያለ ጅራት፣ እንደ አዞ ያለ ጥርስ ነበረው። አንገቱም የሰጎን አይነት ነበር። ያም ዘንዶ ወደ ባህር በወረደ ጊዜ አልበሬም ቢሆን አሳን ቢሆን በባህር ውስጥ የሚንቀሳቀስ ማንኛውም ነገር ቢሆን አስቀድሞ የሚበላውን ይመለከታል። ባያቸውም ጊዜ ተነፈስባቸዋል። መርዙ በትንፋሽ ውስጥ ነውና፣ በነካቸው ጊዜ ይሞቱ ነበር። ከዚህም በኋላ ይበላቸው ነበር። ከባህር በወጣ ጊዜ ለአይን እስኪርቅ ድረስ ወደ አየር ይወጣ ነበር። ንስርን ቢሆን ሌሎችንም አዋፍ ቢሆን ባየ ጊዜ አስቀድመን እንደተናገርነው ትንፋሱን የተነፈሰባቸው። ዳግመኛም ወደ ምድር ወርዶ አናብስትን፣ አራዊትን እንስሳትን ሲያይ የሚያመልጠው የለም ነበር። ሰውም ቢሆን አንድ ከሆነ አይተወውም ነበር። ብዙ ሰዎች ሲሆኑ ግን አይቻለውም ነበር እንዳይገሉት ይፈራ ነበርና፣ የያዘውን ግን በላዩ ላይ ተቀምጦ ይበላው ነበር። ባይኑ ካየ በኋላ ከጎድጓድ ወይም ከዋሻ ቢገቡ ወደ ተራራ ወደ ኮረብታም ቢወጡ የሚያመልጠው የለም። የዛ ዘንዶ ፍጥረቱ እንደዚህ ነበር። የቤሩት ሰዎች ደራጎን ለተባለው ለዛ ዘንዶ እያንዳንዱ ዘወትር እየተፈራረቁ ሴቶች ልጆቻቸውን ይሰጡ ነበር። እንዲህ እየሰጡት ብዙ ቀን ኖሩ። ከብዙ ዘመንም በኋላ የሀገሪቱ ሴቶች ልጆች ባለቁ ጊዜ የአገሪቱ ሰዎች ገዣቸውን ጌታችን ሆይ እኛስ ስለአምላካችን ለድራጎር ምግብ አድርገን እየሰጠ ልጆቻችን አለቁ፣ አሁንም እኛስ እርሱ ወደማያገኘን አገር እንሄዳለን አሉት። አገረ ገዢውም እኔን ልተተውኝ ነውን? አገሬንም ምድረ በዳ ልታደርጓት ነውን? እንዲህ አታድርጓላቸው። እነሱም አገረገዦቹ ሴቶች ልጆቻችን አልቀዋል፣ እንግዲህ ለድራጎን ምን እንሰጣለን? እሽቶቻችን እንዳንሰጥ አለነሱ እነሱ መኖር አንችልም አሉት። አገረ ገዥውም አትፍሩ፣ አትሰደዱ፣ በፈቃዴ ልጄን እሰጥሃለሁ አላቸው። ሰዎቹም አገረ ገዥውን መልካም ብለሃል አሉት። ጊዜውም ሲደርስ የአገረ ገዥው ልጅ ለዛ ዘንዶ ሰጧት። ከሀገርም አውጥተው እንደተለመደው ምግብ ልትሆኑ ጫካ ውስጥ አኖሯት። ዘንዶውን ግን አላገኙትም፣ ከአራዊት ወገን የሚበላውን ለማደን ወደ ዱር ሄዶ ነበርና የአገሩ ገዢውን ልጅም ትተዋት ወደ ቤታቸው ሄዱ። የቤሩት ሰዎች ልማዳቸው እንዲህ ነበር፣ አስቀምጠው ተተውለት ሄዱ ነበርና። የተመሰገነው ቅዱስ ጊዮርጊስ ወደ ቤሩት ሀገር በደረሰ ጊዜ በጫካዎች ሁሉ ሲዘዋወር፣ የአገሩ ገዢውን ልጅ ብቻውን ተቀምጣ አገኛት። ከዚህ ምን ትጠብቅ ያለሽ? አላት። ያች ልጅም ቅዱስ ጊዮርጊስን ጌታዬ ሆይ ለአምላካችን ለደራጎን እንዲበላኝ ሰጥተውኛል አላቸው። የአምላክሽ የደራጎን ግብሩ ምንድን ነው? አላት። የሆነው ሁሉ ነገረችው። ሀያሉ ቅዱስ ጊዮርጊስ ማ ሁኔታ አለ አላት። የሚበላውን አውሬ ሊፈልግ ሂዷል። እንግዲህ ሊበላኝ ይመጣል። አንተም እንዳይበላ ከዚህ ሂድ አለችው። ሀያሉ ቅዱስ ጊዮርጊስም ሰይጣን ያደረበት ይህ ከሲ አልፈራውም አላት። እኔ ስመለከት ጽሕም ያላወጣ ሕፃን ከአምላካችን ከድራጉን አፍ ልጆቻቸውን ማዳን ከተሳናችሁ ከቪሩስ ሰዎች አንተ ትበልጣለህ አለችው አያሉ ቅዱስ ጊዮርጊስም ከአማልክት ሁሉ የሚበልጠው ሰማይን ምድርን የፈጠረው አምላኪ አለ። ከዚህ ከተረገመ አውሬ እርሱ ያድነኛል አላል። ከልጅቱ ጋር ይህን ሲነጋገሩ ያ ዘንዶ በእግሩ እየሰገረ መጣ። አያሉ ቅዱስ ጊዮርጊስንም ባየው ጊዜ አንገቱን መዘዘ፣ ምላሱን አውለበለበ። በእርሱ ላይ ሊወረወር፣ ትንፋሹን ሊተነፍስበት ወደደ። በእግዚአብሔር ፈቃድ የመጣ መንፈስ ቅዱስ ያደረበት ንዑድ ክቡር ጊዮርጊስ ግን ከዘንዶ ቁጣ የተነሳ አልደነገጠም፣ በስላሴ ስም በመስቀል ምልክት አማተበበት እንጂ። ያን ጊዜም ኃይሉ ደከመ፣ መርዙም ጠፋ። ሃያለ ቅዱስ ጊዮርጊስ ካምባ ላይ ፈረሱ ወረደ። ዘናሩን ፈቶ የድራጎንን አንገቱን አስሮ ጎትች ብሎ ለልጅቱ ሰጣ። እርሱ በፈረሱ ላይ ተቀምጦ ልጅቱም ዘንዶን እየጎተተች ወደ ቤሩት አገር ገቡ። የአገሩ ሰዎችም ባየውት ጊዜ ፈሩ፣ ደነገጡ። የአገሩንም በር ዘጉ፣ ወደ ግንብም ላይ ይወጡ አሉ። ወደ ሰገነት የሚወጡ አሉ። ቅዱስ ጊዮርጊስን፣ ድራጎንን ያመጣህብን ምን አደረግን? በፊትም ልጆቻችንን ጨርሰዋል፣ እርሱ አምላካችን ነውና አሉት አያሉ ሰማየትም ከኢየሱስ ክርስቶስ በቀር ሌላ አምላክ የለም። አሁንም ራሱን ማዳን የማይቻለውን ይህን ሰይጣን ዘንዶ ተውና በክርስቶስ መኑ አላቸው። አምላካችን አንተውም አሉት። ካልተዋቸው ትስ እንዲጨርሳችሁ እኔ ወደ እናንተ ሰደዋለሁ አላቸው። በፈጣሪ እንድናመን ዘንዶን ልትገለው ትችላለህን? አሉት። አዎን በጌታዬ በኢየሱስ ክርስቶስ ኃይል እችላለሁ አላቸው። ይህንን ብለው ከሀገሪቱ ውጭ አንድ ምዕራፍ ያልሄዱ የሚያደርገውን የሚያየው ዘንድ ህዝቡ ተከተሉ። ቅዱስ ጊዮርጊስም ከፈረሱ ወርዶ ዝናሩንም ከዘንዶ አንገት ፈትቶ ታጠቀና እንደገና ከፈረሱ ላይ ተቀምጦ ዘንዶውን በጦር ወጋው፣ ዘንዶውም ሞተ። የቤሩት ሰዎች ሁሉ ኢየሱስ ክርስቶስ በባሪያው ባህያሉ በቅዱስ ጊዮርጊስ እጅ ያደረገውን ታምር ባዩ ጊዜ ያመኑ። ያን ጊዜም አንድ ካህን አምጥቶ በአብ በወልድ በመንፈስ ቅዱስም አጠመቃቸው። ሃይማኖትንም ማስተማራቸው አያሉ ቅዱስ ጊዮርጊስ ግን ወደ አገሩ ገባ። እነርሱም በስሙ ሁለት ቤተ ክርስቲያን አንዱን በቤሩት ከተማ መካከል፣ አንዱንም ድራጎንን በገደልበት ቦታ ላይ ሰሩለት። እስከ ዛሬም ድረስ አለ። ያያሉ ቅዱስ ጊዮርጊስ ልመናው በረከቱ ከሁላችን ጋር ለዘላለሙ ይኑር አሜን። ተአምሪሁ ለቅዱስ ወብፁዕ ማር ጊዮርጊስ ጸሎቱ በረከቱ ያህሉ ምስሌነ ለዓለመ አለም አሜን። እንድረያስም የቅዱስ ጊዮርጊስን ቤተክርስቲያን ሊሰራ ወዶ በሌሊትም ተኝቶ በልቦ አሰበ። እነሆ መስራት ጀመርኩ፣ እንዲረዱኝም ሰው አልጠራውም፣ ገንዘብም የለኝም። የመፈጽም ከሆነ አላውቅም። ካልሆነ ግን ይህ ሰው መስራት ጀመረ፣ መፈጽምም አልቻልም እያሉ ሁሉም ያፌዙብኛል ሲል በልቦ አሰበ። ይህንን እያሰበ በአልጋው ላይ ተኛ። ከዚያም ቅዱስ ጊዮርጊስ በሕልሙ ተገለጠለትና እንድረያስ፣ ወይ ታውቀኛለህን አለው። እንድራያስም መለሰና ጌታዬ አላውቅህም፣ አለው። ዳግመኛም እኔ ማን እንደሆንኩ ታውቀኛለን? ሲል ጠየቀው። እንድራያስም አላውቅህም ብሎ መለሰ። ከዚህ በኋላ ግን ወዲያውኑ አወቀውና ደነገጠ፣ ፈራ። ተነስቶም በእግሩ ስር ሰገደለት። ቅዱስ ጊዮርጊስም እንዲህ አለው፦ እግዚአብሔርን አመስግኑ። እኔ በጌታዬ ሕያው ነኝ፣ ሥጋዬ ግን በእናንተ ዘንድ አለ መንፈሴም በሰማያት ነው አሁንም ወደ አንተ የመጣሁት በውስጡ ስጋዬን ልታኖርልኝ በስሜ እየሰራ ያለኸውን ቤተ ክርስቲያን በሁለት ልብ ሆነ ሚስት ተክዛ በማየቴ ነው አለው ቅዱስ ጊዮርጊስም ቀጠልና እኔም የአባቴም መዝገብ ልነግርህ መጣሁ ይህንን ገንዘብ እንድታወጣውና ትጋትን ሳትተው እንድትሰራበት ነው እኔም የሀገሩ ሰዎች እንዲረዱህ አደርጋለሁ እና አሁን ተከተለኝ አለው እንድራስም ተነስቶ እንደተከተለው ሰው አምሳ ጊዮርጊስ ወደ ወሰደው ቦታ ተከተለው። ቅዱስ ጊዮርጊስም ስጋውን ወደ ቤተ ክርስቲያን ከማስገባታቸው በፊት ወደ አስቀመጡት ቦታ ወሰደው። በዛ ቦታ ላይ ምልክት አደረገበትና በጠዋት ስትነሳ እዚህ አንድ ዓመት ቆይተ ከእርሱም ለእግዚአብሔር የምትፈልገውን ያህል ውሰድ አለው። ከእንቅልፉም ሲነቃ ያየውን ህልም የሚስቱን ቀሰቀሳትና ነገራት። ሁለቱም እጅግ ተደነቁ። ሚስቱም ተነሳሁን፣ መብራት እንያዝና ወደ አሳየው ቦታ እንሄድ፣ ምልክቱንም እውነተኛ መሆኑን እንይ። ቅዱስ ጊዮርጊስም እንደተገለጠልህ እናውቃለን አለችው። መጋራ ተነሱና እሷም መብራቱን ያዘች እሱም መቆፈሪያውን ያዘ። እኩለ ሌሊት ላይ ወደዛ ቦታ ደረሱ። መድሪቱን ተመለከቱና በእጁ ጣት ምልክት የተደረገበትን ቦታ አገኙ። በሙሉ ልባቸው አመኑ፣ ለእግዚአብሔርና ለቅዱስ ጊዮርጊስም ሰገዱ፣ እጅግም አደነቁ። እንድእራስም ተነሳና መቆፈሪያውን ይዞ መሬቱን መቆፈር ጀመረ። ብዙ ሀብትም አወጣ። ለቅዱሳኑ ስላደረገው ጸጋ እግዚአብሔርን አመሰገኑት። ሀብቱን ተሸክመውን በታላቅ ደስታ ወደ አገራቸው ገቡ። ከቤተሰቦቻቸውም ማንም ሳያውቅ ወደ ውስጥ ገቡ። መብራቱን በእጇ ነበር። ዋዳውን ማለትም መዝገብ ቤቱን ከፈቱና በወርቅ የተሞላ ሆኖ አገኙት። ባዩትም ነገር ደነገጡ። እግዚአብሔርና ቅዱስ ጊዮርጊስን አመሰገኑ። እንድሪያስም ቤተ ክርስቲያን ለመስራት ሁለት እጁ የሚሞላ ወርቅ ወሰደ። የቀረውንም ወደ ቤቱ አስቀመጠ። በነጋታውም በቅዱስ ጊዮርጊስም ምጽዋት እና በዓል ሊያደርግ ፈለገ። በልቡም በመጀመሪያ ለእግዚአብሔር መስዋዕት ብናቀርብ ይሻላል ብሎ ለሀገሩ ድሆች፣ ለመበለቶችና ለድሀ ደጎች ታላቅ ምሳ አደረገ። በታላቅ ደስታም እያገለገላቸው ቆመ። ዳግመኛ ምን አገሩ ታላላቅ ሰዎች በቅዱስ ጊዮርጊስ ስም ታላቅ በዓል አደረገ። እግዚአብሔር ሁሉንም እውነት ስላሳየው ከእነርሱ ጋር በደስታ ተቀመጠ። ከዚህም በኋላ ተነስቶ ወንድሞቻችን ሆይ እነሆ እግዚአብሔር በሰማዕቱ ጊዮርጊስ ከተማ ይህን የሰጠንን ጸጋ እንድንናገር በእያንዳንዳችሁ ልብ ወደደ ብሎ ሁሉንም ነገራቸው። ሁሉም መለሱና አሁንም ወዳጃችን ሆይ በእግዚአብሔር ስም ከሚገኘው ሁሉ አስቀድመን እንነግርሃለን አሉት። በነጋታውም ሁሉንም ታናናሾቻቸውንና ታላላቆቻቸውን አመጡ። ብዛታቸውም ሁለት ሺህ የወርቅ ዲናርና አስር ብር ሆነ። እንድራያስም ቀዳሚውን መሠረት ወሰደና ከቀድሞ የሚበልጥ አሰራ። በአንድ ዓመትም ተጠናቀቀ። የቅዱስ ጊዮርጊስ ሥጋውንም በዛች ቤተ ክርስቲያን ውስጥ አስገባ። ኤጲስቆጶስንም አመጣና በኅዳር ሰባት ቀን ተቀደሰች። በዛም ብዙ ታምር ተገለጠ። ብዙዎችም ከብዙ ድዋያቸው ዳኑ። በርኩሳን መናፍስትን በቅዱስ ጊዮርጊስ ስም ከብዙ ሰዎች ወጡ። ጸሎቱና በረከቱ ከእኛ ጋር ትሁን ለዘላለሙ አሜን። ከሰማይቱ ቅዱስ ማር ጊዮርጊስ ረዴት በረከትን ያሳትፈን በቃል ኪዳኑ ይጠብቀን። ፈጥኖ ደራሹ ድንቅን አድራጊው የኢትዮጵያ ጠባቂዋ ቅዱስ ጊዮርጊስ በችግራችን ሁሉ ፈጥኖ ይድረስልን የሩታዊትን የታደገ ሊውጣት ካለው ድራጎን ያዳነ፣ እኛንም ዘውትር ሊውጠን በዙሪያችን ከሚያብ የሰው ጠላት ዲያብሎ ሲታደገን በረድኤቱ ይጠብቀን። ምሕረት ቸርነቱ የባህሪ ገንዘቡ የሆነ ልዑል እግዚአብሔር ከዛሬም የዛሬ ዓመት በቸርነቱ በሰላምና በጤና ያድርሰን ለዘለዓለሙ አሜን።